የሐጅ ተግባራት ብዙ አርካኖች ብዙ ምሰሶች አሉት። ዋነኛው ግን አረፋ ነው። በጣም ታጋሽ ነች። ይህን ሁሉ መከራና ችግር በትዕግስት አልፋ ለድል የበቃች ጥበበኛ ነበረች። ይህንን ውጣ ውረድ የምጋፈጠው ከማን ጋር ነው? ያ ኢብራሂም አላሁ አመረከ ቢሃ እንደው ለነገሩ ጉዳዩ አላህ ነው ይህን ነገር ያዘዘ

የግብፅ ንጉሥ የነበረ አንድ ንጉስ ለሳራ በስጦታነት በዛ ዘመን በጣም ለተከበረ ሰው በጣም ቦታ ለሚሰጠው ሰው ጊፍት የሚሰጠው ስጦታ የሚሰጠው ትልልቅ ነገር ነው እና ሀጀራን ነበር ለሳራ ስጦታ ይሰጣት። ሳራ መጀመሪያ ላይ የኢብራሂም ዓለይ ሰላም የመጀመሪያ ባለቤቱ ናት። ለረዥም ጊዜ ልጅ መውለድ አልቻለችም።

ከሁሉም ነገር አላህ ስብሃነወተዓላ የሚመርጣቸው ከቀናት እስልምና ውስጥ ጅምዓ የተመረጠ ነው። ከወራት ረመዳን የተመረጠ ነው። ከመልእክተኞች ረሱ ሰለም የተመረጡ መልእክተኛ ናቸው። ለሆነ ነገር አላህ ስብሃነወተዓላ ሚሽኑን ሊሰጠን መልእክቱን ሊሰጠን ሲፈልግ ደግሞ ሰዎችን ይመርጣል። ከሆነ ቦታ ዝቅ ካለ ቦታ አላህ መርጦ የሆነ ቦታ ሰዎችን ያስቀምጣል። ለራሱ ሚሽን እነዛን ሰዎች ስለሚፈልጋቸው ባህሪያቸው፣ ማንነታቸው፣ ስብእናቸው የተገነባበትን እንትን አላህ ስብሃነ ወተዓላ ነው የሚያውቀው። ሰዎች ከሚያውቋቸው በላይ እኔ ስለሆነ ሰው ከምሰጠው ምስክርነት በላይ አላህ ስብሃነ ወተዓላ ያንን ሰው በደንብ ያውቃል። ሀጀራን አላህ ስብሃነ ወተዓላ መርጧታል። በጣም የሚወደድ በጣም ትልቅ ስብእና ያለው መልእክተኛ ነው፣ እሱ ቤት ውስጥ ነው የገባችው። ሳራ አለች፣ እሷን በጣም ጥሩ ሴት፣ በጣም የተከበረች፣ በጣም ለአላህ ስብሃነ ወተዓላ ትእዛዝ እጇን የሰጠች ባለቤት ናት። እዛ ቤት ውስጥ ታነጻለች ማለት ነው። ሀጀር ሀጀራና ሳራ በጣም በጥሩ መግባባትና መዋደድ ባንድ ጎጆ መኖር ጀመሩ። ሳራን በጣም ነው የምትወዳት ሀጀራ። ሀጀራም ደግሞ ሳራን በጣም ተወዳት ነበር። በዚህ ውደታ መካከል ሳራ ላይ አንድ ሀሳብ ብልጭ አለ። ይችን የምወዳትን እንስት ከምወደው ባሌ ልጅ እንድትወልድ ለምን አላጋባቸውም ብላ በስጦታነት ለኢብራሂም ታቀርብላቸዋለች እኔ እድሜ ገፍቷል ልጅ መውለድ ለና ተስፋዬም የመነመነ ነው ስለዚህ ሀጀራን አግብተህ ልጅ ብትወልድልን ቤቱ በልጅ ይደምቃል። ብላ ሀሳብ ታቀርብላቸዋለች ለነብዩላህ ኢብራሂም አለይሂ ሰላም። በዚህም መሰረት ልጅ ለማግኘት ሲሉ ነብዩላህ ኢብራሂም አለይሂ ሰላም ሀጀራን ያገቧታል። ከዚያም ትጸንሳለች። ከዚያም በኋላ ኢስማኤልን ትወልዳለች ማለት ነው። ሀጀር ልጅ ስትፀንስና ስትወልድ ሳራ እንዳድስ የቅናት መንፈስ አደረባት። ከዚህ በፊት ያልተሰማት አዲስ ስሜት ማንኛውም ሴት ላይ ሊሰማ የሚችል ስሜት ተሰማት። ስለዚህ አይኗን አልያት ይችን እንስት ከነልጇ ከእኔ አርቀህ ጣልልኝ በሚል ነብዩላህ ኢብራሂምን ደጋግማ ትጠይቃቸው ጀመር ማለት ነው። ራሷ ፈልጋ ፈቅዳ ቢሆንም ያደረገችው ነገሩን ስታየው ልጅ አለ፣ ሶስተኛ ቤተሰብ እንትን ሊያደርግ ነው። ስለዚህ እንደ ሴት ትቀናለች። ሁላችንም የምናውቀው ነገር ነው። ወደ ራሳችን ህይወት ስናመጣው የሚረብሽ ነገር አለው። ማንወሻሸው ነገር ማለት ነው። እና ረብሿታል። ሀጀር አርጉዝናት፣ እስማኤል ሊወለድ ነው። ስለዚህ ምን ማድረግ አለባት? ሀጀር በቃ ይሄ ነገር እሷንም ከማስቸግራት፣ እኔም እንትን ከማደርግ ዞር ብል ይሻላል የሚል ሀሳብ ነበራት ሀጀር። ይህን የምናየው በጣም የአምላክ ሰው የአላህ ሰው መሆኗን ነው። ራስ ወዳድ ብትሆን ኖሮ ፈልጋ ነው ያጋባችኝ፣ እኔ ምን አስጨነቀኝ፣ ህይወቴ ነው የራሴ፣ ፐርሰናል እንትን ነው ምናምን ብላ ህይወቷን ትቀጥል ነበር። ግን በዛ አላደረገችም ሀጀር። በጣም ተጨነቀች። ነቢላህ ኢብራሂም ግራ ገብቷቸው ምን እንደሚያደርጉ በተወዛገቡበት ሰዓት አላህ ስብሃነው ተዓላ አንድ ትእዛዝ አዘዛቸው። እዚህ እዚህ እዚህ አይነት ቦታና በረሃ ላይ እስማኤልንና ሀጀራን ወስዳ አስቀምጥ የሚል ትእዛዝ ከአላህ መጣላቸው። በዚህም ምክንያት ነቢዩላህ ኢብራሂም አለይህ ሰላም ሀጀርን ከምታጠባው ህፃን ከእስማኤል ጋር አድርገው ወደ በረሃው ጉዞ ይጀምራሉ። ከቤተል መቅዲስ አካባቢ ተነስተው አሁን መካ አካባቢ ያለው ቦታ ወይም ደዘርት ላይ ወስደው እንዲያስቀምጡ ትእዛዝ ይመጣባቸዋል ማለት ነው። እሳቸውም ቀለባቸውን ይዘው ይሄን ሩቅ በረሃና መንገድ ለመጓዝ መንገድ ይጀምራሉ ማለት ነው። መጨረሻም የተባሉበት ቦታ ደረሱ። እዚያ ቦታ ላይ ሲደርሱ ምድረ በዳ ነው። የሚታይ ነገር የለም። አይን እስከፈቀደው ድረስ ቢታይ የሚታይ ነገር የለም፣ ከበረሃ ውጭ ምድረ በዳ ነው። ውሃ የለም፣ ምግብ የለም። እንዲህ አይነት ቦታ ላይ ሲደርሱ ይሄ ቦታ ነው፣ እዚህ ቦታ ላይ ጥላሃቸው ሂድ የሚል ትዕዛዝ መጣባቸው ማለት ነው። እሳቸውም ትንሽ ተምሮችና ውሃ ብቻ ነበር የነበራቸው። ያንን እንደ ስንቅ አስቀምጠውላቸው መመለስ ጀመሩ። ዞር ብሎ ታናግራቸዋለች። እየተከተለች አስቀምጠዋት ሲመለሱ ከነ ልጇ በረሃ ላይ ምንም አይነት ጥላ በሌለበት ምንም አይነት ውሃ በሌለበት ምግብ በሌለበት ቦታ ላይ አስቀምጠዋት ተጣርታ በትጣራ ሰው ማታገኝበት ቦታ ላይ ጥለዋት ሲመለሱ በጣም ደነገጠች። ተከተለቻቸው። አስቀምጠዋት መመለስ ጀመሩ። እሳቸው እቃቸውን ምን እያደረገ ነው ኢብራሂም ተከትላ አናገረቻቸው። ለምንድነው ጥለህን የምትሄደው የምትሄደው? ኢብራሂም አለይሂ ሰላም የጌታ ትዕዛዝ ነውና ምንም ምላሽ መስጠት አልቻሉም። ምክንያቱም አልገባቸውም። ጸጥ አሏት። አሁንም ተከተለቻቸው። ለምንድነው እንደው ጥለህን የምትሄደው? እኔን ተወኝ፣ ልጅህ አያሳዝንህም? ስትላቸው ጸጥ አሉ። ከዚያም የጌታ ትዕዛዝ መሰላትና ያ ኢብራሂም አላሁ አመረከ ቢሀዛ፣ እንደው ለነገሩ ጉዳዩ አላህ ነው ይህን ነገር ያዘዝህ ወይስ ከራስህ ነው ይሄን ነገር ያመጣህ? እሱም በምልክት አዎ የሚል ምልክት ሰጣት፣ ይላል። አላህ ነው ያዘዘን። እሷ ምን አለች? ኢዘን والله لا يضيعنا አበዳ والله لا يضيعنا ابدا الله سبحانه وتعالى እኛን አይጥለንም። አስቀምጧቸው ሲሄድ ጀርባውን ሰጥቷቸው ነው የሄደው። ዞርም አላለም። አንዳንድ ጊዜ ዞር ብለን የምናያቸው ነገሮች ወደኋላ የሚያስቀሩን በጣም ስሜታችንን የሚጎትቱን። በጣም አዛኝ ነው ኢብራሂም። በጣም በጣም በጣም አዛኝ የሆነ መልእክተኛ ነው። በእስልምና ታሪክ ውስጥ ኢብራሂም ምግብ ሰርቶ መንገደኛ መጥቶ እየጠራ ነው ቤቱ የሚበላው። ብቻው ምግብ በልቶ አያውቅም። በጣም ከምስኪኖች ጋር ምግብ መብላት፣ አንድ ሰው ካጣ ሳይበላ ሊውል ሊያድር የሚችል ማንነት ያለው ሰው ነው። በጣም የሚያዝም ሰው ነው እና ወደኋላ ዞር ቢል ልጁ አለ፣ ባለቤቷ አለች እና የሆነ እንደ ሰውኛ ያዝናል ምናምን እሱ እንትን እንዲያደርገው ደግሞ አልፈለገም። አስቀምጧቸው ብቻ ቀጥ ብሎ ጀርባውን ሰጥቶ ነው የዞረው እና ይሄደው በአላህ ሱብሓነሁ ወተዓላ ያላት ተስፋ ትልቅ ነበር። እዚያ ምድረ በዳ ላይ ብቻዋን ተጥላ ስትሄድ በአላህ ያላት መተማመን እና ተስፋ፣ የሴትነት ጥንካሬ በጣም ጠንካራ ነበር እና የሴቶች ምሳሌ ተደርጋ ትወሰዳለች ሀጀራ አለይሃ ሰላም ምክንያቱም ውሃ በሌለበት ምግብ በሌለበት አጋዥ በሌለበት ምድረ በዳ ላይ አራስ ልጇን ይዛ ቁጭ ማለት ይሄ ትልቅ ጥንካሬና ወኔ የሚፈልግ። የመለሰችውን ምላሽ እንዴት እንደዚህ ታደርገናለህ? ስድብ ቁጣ አይደለም ለባሏ የመለሰችው፣ አላህ ነው ወይ ያዘዘህ ነው ያለችው። የመጀመሪያ የተረጋጋ ጥያቄ ነው የጠየቀችው። አዎ አላህ ነው ያዘዘኝ። አላህ ካዘዘህ ሂድ፣ ትእዛዝህን አክብር። ለእኛም አላህ ሱብሐነሁ ወተዓላ አለን እንደዚህ አይነት ትእዛዝ ለምን ትቀበላለህ? ምን አይነት ነገር ነው? ምግብ የት ነው የምንበላው? ውሃ የት ነው የምንጠጣው? ምናምን የሚሉ ተራ ጥያቄዎችን አይደለም የጠየቀችው። ምክንያቱም ሁሉን ነገር ማድረግ የሚችለው ፈጣሪ አላህ ሱብሐነሁ ወተዓላ ነው። ይሄን ደግሞ የትን ቦታና በየትኛውም ሁኔታ ማድረግ ይችላል ጌታችን። ስለዚህ ሂድ ብላ ለባሏ ጥንካሬና ዘውድ ነው የሆነችው። የሆነ ሰዓት ላይ በጣም አብሮን የሚኖር ሰው በጣም ከጎናችን የነበረ ሰው በጣም ብዙ የህይወትን ውጣውረድ አብሮን ያሳለፈ ሰው የሆነ ሰዓት ላይ ፈለግንም አልፈለግንም ከአጠገባችን መሄድ ይችላል ዘን የዛ ሰዓት ላይ ምንድን ነው ከኛ ጋር አለን የምንለው ማንን ነው ከኔ ጋር አብሮ የህይወትን በጣም ረዥም መንገድ አብሮኝ የሚጓዘው ማን ነው እዛ ሰዓት ላይ አሁንም ወደ ራሳችን መልሰን ኮስሽን ስናደርገው እኔ ህይወት ውስጥ ማን ያለው ለምሳሌ አጠገቤ ባለቤቴ ቤተሰቦቼ እናቴ አባቴ እህቶቼ ባይኖሩ ዋትስ ኔክስት ምንድን ነው ህይወት እንዴት ነው የሚቀጥለው ማንን ነው የሚይዘው? ማንን ነው የህይወትን ውጣ ውረድ የምጋፈጠው ከማን ጋር ነው ብለን ደግሞ ስንጠይቅ የእሷ መልስ አላህ ነበረ። ወተቷም ደረቀ፣ ውሃው ማለቀ፣ ልጁም እሷም ውሃ ተጠሙ። በረሃ ነው፣ ግራ ገባት። እዚያም ሰዎች አገኝ ይሆን ብላ መጀመሪያ ሶፍዋ የምትባል ተራራ ላይ ሄዳ ወጥታ ሰዎችን መመልከት ጀመረች። ምንም ነገር የለም። ወደ ግራ ብትመለከት፣ ወደ ቀኝ ብትመለከት ምንም ያየችው ነገር የለም። ተመለሰች። መርዋ ተራራ ላይ ወጣች። አሁንም ተመለሰች፣ ሶፍዋ ላይ ወጣች። በዚህ እየተመላለሰች ከሶፍዋ ኮረብታ መርዋ፣ ከመርዋ ወደ ሶፋ፣ ከሶፋ ወደ መርዋ ሰባት ጊዜ ከተመላለሰች በኋላ መካከል ላይ እንደውም ደልደላው ሜዳ ላይ ስትደርስ ቁልቁለቱን ወርዳ ደልዳላው ሜዳ ላይ ስደርስ ሮጥ እያለች፣ ከዛ በኋላ ደግሞ ትወጣለች፣ መልሳ ትመለሳለች። ደልዳላው ቦታ ላይ ስደርስ በጀበሎቹ ወይም በተራሮቹ መካከል ሮጥ እያለች፣ በዚህ መሰረት ሰባት ጊዜ ከተመላለሰች በኋላ መጨረሻ ላይ አንዱ ኮረብታ ላይ መርዋ ላይ በደረሰችበት ሰዓት ልጇ አካባቢ ላይ የሆነ እንቅስቃሴ ታያለች ልጇን ያስቀመጠችበት ቦታ ላይ ማለት ነው። ደንግጣ ስትመለስ የሆነ ምልክት ነገር ታያለች መሬት ላይ ማለት ነው። እንደዚህ በክንፍ የተመታ አይነት ምልክት ታያለች። ተመልሳ ስታይ ውሃ እየፈለቀ ትመለከታለች። ልጁ ከተቀመጠበት ቦታ ላይ ውሃ በምድረ በዳው ላይ ከውስጥ እየመነጨ ትመለከታለች እና በጣም ደስ ብሏት ዙሚ ዙሚ ዙሚ እያለች መክበብ ጀመረች። ውሃውን እንዳይሄድባት እዛው ሰብሰብ አድርጋ ለልጇ ልታጠጣ ማለት ነው በዚሁ ነው ዘምዘም የሚለው ቃል የመጣው ይላሉ። ዙሚ ማለት በኬፕት ቋንቋ ወይም ደግሞ በግብጽ ቋንቋ ተሰብሰቢ ተሰብሰቢ ማለት ነው ይላሉ እና ውሃዋን ተሰብሰቢ ተሰብሰቢ ያለቻት በዚያውም ዘምዘም ውሃ የሚለው ስያሜ ከዚህ ነው የመጣው ይላሉ እና ዘምዘሙን እራሱ በእጁ ሲቆፍር ነው የወጣው የሚል ዘገባም አለ። ጅብሪል አለህ ሰላምም ነው ያፈለቀው የሚልም ታሪክ አለ። ሄዶ ሄዶ ቦታው ላይ እስማኤል የነበረበት ቦታ ላይ ዘምዘም ፈለቀላት ማለት ነው። ውሃውን ስታገኝ እሷ ደግሞ አላህ የፈለገው ፕላን ያደረገው የሆነ ሶሳይቲ ቢውልድ ይደረጋል ማለት ነው። እዛ ቦታ ላይ መላእካው መቶ ያበስራታል ማለት ነው። ልጅሽ ኢስማኤል እንደ አይነት ነብይ ነው። ለአንችና ለልጆችሽ አላህ ሱብሃነሁ ወተዓላ መልካምን ነገር አስቧል። እዚህም ላይ ባለቤትሽ ኢብራሂምና ኢስማኤል የሚገነቡት የአላህ ሱብሃነሁ ወተዓላ ቤት ነው የሚሆነው ብሎ በመልካም ነገር ሁሉ አብስሯት መላእካው። ተመለሰ ማለት ነው እንግዲህ የዘምዘም ውሃ ሀስያ የውሃነት ብቻ ሳይሆን የምግብነት ሚናለው ይላሉ እና ዘምዘም ውሃን እየጠጡ ለረጅም ጊዜ መቆየት ይቻላል ኒውትሪሽናል ቫሊዩ በጣም ሀይ ስለሆነ ብዙ ሚኔራሎች ና ኒውትሪንቶች ስላሉት ውስጡ ላይ እንደ ምግብነትም ያገለግላል ዘምዘም ማለት ነው እና ይህን ዘምዘም ውሃ እየጠጣች ለእሷም ለልጇም የተወሰኑ ቀናቶች መቆየት ጀመረች ማለት ነው እሷ በዚህ ቦታ ተቀምጣ ከልጇ ጋር ባለችበት ሰዓት ጁርሁም የሚባሉ ጎሳዎች ከየመን ተነስተው ወደ ሻም ንግድ ይሄዳሉ። የሲራራ ነጋዴዎች ናቸው። አንድ ቀቢላ ናቸው ወይም ደግሞ አንድ ጎሳ ናቸው። በጎሳ መሪያቸው አማካኝነት ከየመን ተነስተው ወደ ሻም ይንቀሳቀሳሉ። እየተንቀሳቀሱ ባሉበት ሰዓት የሆነ ቦታ ላይ መካ አካባቢ ላይ የሆነ ቦታ ላይ ያርፋሉ፣ ከጉዟቸው ማለት ነው ባረፉበት ሰዓት በርቀት በራሪዎች በሰማይ ላይ ሲሽከረከሩና ና ሲዞሩ ይመለከታሉ። ይህ ነገር በበረሃው ላይ በዚህ መልኩ አሞራዎች ወይም ደግሞ በራሪዎች የሚሽከረከሩት ውሃ ያለበት አካባቢ ነው። ስለዚህ በዚህ ርቀት በምንመለከተው ቦታ ላይ የሆነ ውሃ ፈልቋል ማለት ነው የሚል እንትን ይወስዳሉ። ከዚያም በኋላ መልእክተኛ ይልኩና እስኪ ምን እንዳለ ተመልክታችሁ ነው ይሏቸዋል። ሲሄዱ አንድት እናት ከህፃን ልጅ ጋር እያጠባች አካባቢዋ ላይ ደግሞ ውሃ ፈልቆ ይመለከታሉ። ማለት የጎሳው መሪ ሂዶ ለእስማኤል እናት ወይም ሀጀራ ጥያቄ ያቀርብላታል። እኛ ከዚህ ከዚህ ቦታ የመጣን የጆርሁም ጎሳዎች ነን፣ አካባቢ ላይ አካባቢሽ ላይ ማረፍ እንችላለን ወይ ብለው ጥያቄ ያቀርቡላታል። ሀጀራም አለይሀ ሰላም ፍቃድ ትሰጣችኋለች። ችግር የለውም፣ መታችሁ እዚህ አካባቢ ላይ ኑሯችሁን መመስረት እና መኖር ትችላላችሁ። ግን በውሃው ላይ ምንም አይነት መብት የላችሁ የሚለውን ነገር አስረድታ መጀመሪያ ቃል ትይዛለች። አዎ በውሃሽ ላይ ምንም አይነት መብት አይኖረንም፣ ውሃም ደግሞ ከሰጠሽን ባንቺ ሸርጥ ወይም ባንቺ መስፈርት ውሃውን ልንጠቀም እንችላለን ብለው ወደ ሀጀራ አለይሂ ሰላም ዘንድ ተሰብስበው ጓዛቸውንም ይዘው እዚህ አካባቢ ላይ ጁርሁሞች ሰፈሩ ማለት ነው። አላህ ግርማ ሞገስ ስለሰጣት ነው እኮ አይደለ? ሄደው ያስፈቀዷት እሷን እንጂ እንትን አንዲት አንዲት እንስት ናት። ሴት ልጅ ይዛለች የሆነ ነገር አርጋትኮ አጥቅተዋት ዞር ወይ ደዛ ሂጂ ምናምን ብለው እኮ ቦታውን መቆጣጠር ይችላሉ። ግን አላህ ግርማ ሞገሱን ሰጣት። የሆነ እንድትፈራ እንድትከበር ደግሞ ስላደረጋት ነው፣ መቶ ያስፈቀዷት። ለብቻችን አይደለም ድንኖራ የተፈጠር ነው። ጎረቤት ያስፈልገዋል፣ ሰው ያስፈልገዋል። ቅድም እንዳልነው ግለሰቦች ራሳቸውን አንፀው ቤተሰባቸውን ያንፃሉ። ከዛ ደግሞ ሶሳይቲውን ደግሞ ቢልድ ያደርጋሉ ያንጻሉ። እንደ እስልምና ሰዎች እነዚህን መርሃላዎች፣ እነዚህን ስቴፖች ማለፍ አለባቸው። ለራሳቸው ትክክለኛ ያልሆኑ ሰዎች ሶሳይቲውን፣ ያንፃሉ ማህበረሰብን ያንፃሉ ተብሎ አይጠበቅም። ሀጀር፣ እስማኤል እና ደግሞ ሄብሩ ቋንቋ ተናጋሪዎች ናቸው እዚህ ቦታ መተው የባህል ልውውጥ ቋንቋ የነዛን ካልቸር መውሰድ የእሷን ካልቸር ደግሞ ለነሱ መስጠት ሄዶ ሄዶ መኗኗር የሚለው ነገር መጣ ማለት ነው። እስማኤል አለይሰላም ከነሱ ጋር ማደግ መጫወት ምናምን ጀመረ። ከፍ ሲልም ከነሱ ውስጥ አንዷን ሴት ነው አግብተው እዛው ህይወት የሚቀጠለው ማለት ነው። ጥበበኛ ነበረች፣ በጣም ታጋሽ ነች። ይህን ሁሉ መከራና ችግር በትዕግስት አልፋ ለድል የበቃች እንስት ነች እና ሀጀራ በጣም ብዙ ትምህርት የሚወሰድባት የታሪክ አስኳል ነች። እዚህ ላይ እንግዲህ የሀጀራን ፈጣንነትና እስትራቴጂስትነት የምናይበት ነው። ሲመጡ ቀጥታ ችግር የለውም እንደው የሚያጫውተኝ የሚያወራኝ አጥቼ ነበር ኑ ተቀመጡ አላለቻቸው። በአላህ ስብሃነሁ ወተዓላ የቂኗ ሰፊ ስለሆነ እምቢ ካሉም እምቢ ይበሉ እንጂ ውሃውን ላትጠቀሙ የውሃው መብት ለእኔ ነው አለች ሀጀራ አለይሀ ሰላም። አሁን ድረስ የሀጀራ አለይሀ ሰላም ፋናና ቅሪት የዘምዘምን ውሃ የሚቆጣጠሩት ሰዎች የእሷ ዘሮች የሆኑ ሰዎች ናቸው። ለክፍለ ዘመናት ቀጥሎ የመጡት ከእስማኤል ጀምሮ እስከ ቅርብ ጊዜ ድረስ ኃላፊነት የሚወስዱት ከዘምዘም ውሃ የሚጠቀሙት የዘምዘም ውሃ የበላይ ጠባቂዎች የእሷ ዘሮች ናቸው። ከሐጅ ሩክኖች መካከል ሳዒ በይነ ሶፋ ወልመርዋ ሰባት ጊዜ በሶፋና በመርዋ መመላለስ ረባዳው ቦታ ላይ ሲሆን በሩጫ ያንኑ የሀጀራን አለይሀ ሰላም ፋና ተከትሎ ሓጀኛው በየአመቱ ሲሄድ ሙዕተሚሩ በየጊዜው ሲሄድ ይሄንን እንዳያደርግ አላ ስብን ላ ሱነተልከውን አድርጎ እስከየምልክያም አስቀምጥ። ይሄ የእሷን የን የእሷን ኢማን አላ ስብን ወላ ተመልክቶ ለዚህ ታላቅ ደረጃና ክብር አላ ስብን ወተላ አበቃት ማለት ነ በቃ ኢባዳ ነው አምልኮ ነው ላርገው ብሎ ሲል አንድ ሰውእና የእውነት እንጆ እያደረገ የዛ ዘመኑን እያስታወሰ ሃጀር እንዴት ነበር ልጇን አስቀምጣ ስትሮጥ የነበረው ብ ክስተቱን በጣም እያስታወሰ ለሚያደርግ ሰው በጣም የሚገርም ጥንካሬ፣ የሚገርም ጽናት የነበራት ሴት ናት። ምናልባት ለአራት ለአምስት ቀን ምግብ አልቀመሰችም። ምናልባት ሳምንት አስራ አምስት ቀን ሊሆን ይችላል አናቅም። ሂስትሪው ላይ ይሄ ቀን የተባለ ቀን ስላልተቀመጠ አናቅም። ለረዥም ጊዜያት ኢቨን ቴምርና ውሃ በልቶ ራሱ ያንን ቦታ ምግብ ለልጇ ፍለጋ መውጣት መውረድ፣ መውጣት መውረድ፣ እንዴት በጣም ትዕግስትን፣ ጽናትን የሚጠይቅ ነገር ነው ያውም ሴት ሆና ማለት ነው። ለመጀመሪያ ጊዜ ኦምራ ሲሄድ እኔ ትዝ ይለኛል፣ ረመዳን ላይ ነበር። ረመዳን ላይ ተራዊህ ይሰገዳል፣ ተሐጁድ ይሰገዳል። ብቻ ሰፋና መርዋ ላይ ስሮጥ የነበረኝ ስሜት የእውነት ሀጀር የነበራትን ስሜት ድካሟን፣ ልፋቷን ኢንጆይ እንዳደርገው አድርጎኛል። በተለይ ልጆች ይዘው ጠዋፍ ሲያረጉ ጠዋፍ ማድረግ በጣም ረዥም ነው፣ በጣም ረዥም ነው። የሚደረጉ ዱዓዎች አሉ ከሰፋ ወደ መርዋ ሲሮጥ የእውነት በተለይ ምልክት አለ። ሄዳችሁ የምታውቁ ሰዎች እሷ እንድትሮጥ ሮጣበታለች የተባለበት ቦታ ላይ ምልክት አለ። ከሰፋ መርዋ ላይ የሆነ ቦታ ላይ ትሄዱና መሀል ላይ የሚሮጥበት ቦታ አለና። እሱ ላይ ሶምሶማ እያረጋችሁ ነው የምትሮጡት። ሄዳችሁ የምታውቁ ሰዎች ታውቁታላችሁና፣ እንዴት ነው መሀል ላይ እየሮጠች መሀል ላይ እየተራመደች እዛ በረሃ ውስጥ አሁን ላይ ከላይ ጥላ አለ፣ ቬንቲሌተር አለ፣ ቅድም ታካችሁ በጣም የተመቻቸ ኤንቫይሮንመንት ነውና፣ ድካማን የእውነት ነበር ፊል ያደረኩት። የእውነት ትዕግስት የሚጠይቅ ነገር፣ ጽናት የሚጠይቅ አቅም የሚጠይቅ ነገር። በእርግጠኝነት ምግብ በአግባቡ በልቶ የሆነ እንትን አርጎ መሄድ ሰው በጣም ነው እንትን የሚያደርገው። ግን ለእሷ እነዛን ቀናቶች በቴምርና በውሃ ቆይታ እንዴት ነው የቻለችው? ይህንን እንዴት ነው የሮጠችው? ጉልበት እዚህ ጋር አካባቢ ያማል ደጋግማችሁ እያደረጋችሁ ስትሄዱ ነው ኢንጆይ የምታረጉት። ቦታም በጣም እኔ አሁን በየአመቱ ሲሄድ ንፍቅ ብሎኝ ነው የሚሄደው። የገባህኝ ቀን ነው እንትንም ማድረገው ማለት ለእረፍት ራሱ ለራሴ ጊዜ አልሰጥም። በጣም የሚናፍቀኝ ቦታ ነው። ድካሙን ራሱ ኢንጆይ ታደርጉታላችሁ። ጥሩ ቢሆንም አንዳንድ ጊዜ ከሰማይ ላይ ነገራቶች ተአምር ሆኖ አይወርድም። የሰው ልጅ መልፋት፣ መጣር፣ መኮትኮት፣ ምድርን ማስተካከል። አላህ ስብሐነ ወተዓላ ኸሊፋ አድርጎ የሰውን ልጅ ምድር ላይ ምትክ አድርጎ የሰውን ልጅ የፈጠረው ምድርን እንዲያለማ ነው። ምድርን ለሰዎች የሰው ልጆች ኮንፈርተብል እንዲያደርግ እንጂ የሰው ልጆች የሚሰቃዩበት፣ የሚንገላቱበት፣ የሚጠፉበት ለማድረግ አይደለም። ሰዎች ሰበብ ማድረስ አለባቸው። ያን ነው ትልቅ አምልኮ ነው። እሷ ይፈጸመቻለችው በረሃ ላይ ተቀምጣ የአምላኳን ትእዛዝ ተእዛዝ መፈጸሙ አምልኮ እኮ ነው። ግን ላንተ ብዬ ነው በረሃ ላይ የተቀመጥኩት ተቀመጥኩትና የሆነ ተአምር ፍጠርልኝ ብላ ደግሞ አልተቀመጠችም እኮ። ሰዎች የቀን አጠረቅም ናቸው። አንድ ቀን፣ ሁለት ቀን፣ ሳምንት፣ ወር፣ ዓመት እያልኩ እኔ 20 ዓመት 24 ዓመት ምናምን የቀን አጠረቅም ናቸው። እና በነዛ ሁላ ትዕግስት፣ ጽናት ከአላህ ጋር የነበራት ደግሞ መመካት ትልቅ ሰው ያደርጋል፣ አይደል ውጣ ውረድ ፈተና። ህይወት ፈትና ነው የምታስተምረው ትምህርት። ደግሞ ተምረህ ነው የምትፈተነው። ህይወት ደግሞ ትፈትንና ነው የምታስተምረው። ሰርቷታል፣ ሀጀራን ሰርቷታል። ትልቅ ሰው ያደርጋል። ኢስማኤልን አሳድጋለች፣ ትልቅ ልጅ ሆኗል። ኢብራሂም ዐለይሂ ሰላም ሲመለሱ አድጓል፣ ትልቅ ልጅ ሆኗል፣ ምናምን ከልጆች ጋር ትልቅ ሆኖ ሲጫወት ምናምን ነው የመጡት። ሲመጡም ሌላ ትዕዛዝ ነው ደግሞ ይዘው የመጡት። እስማኤልን ጠሩትና፣ ፊዳ እንዳደርገህ አላህ አዞኛል ሲላቸው እስማኤል ምንም ግራቀኝ አላለም። ጌታ ያዘዘህን ፈጽም፣ እንደዚህ ብቻ ነው ያለው። እስማኤል በስነ ምግባር አንፃ ስላሳደገችው ነው። አላህን መታዘዝ የሚባለን እንትን ትልቅ የሆነ ሀሳብ አላህን መታዘዝ የሚባለን ትልቅ እምነት ኢማን አሲዛውን ያሳደገችው ማለት አፈቷል ማለት ነው ቢያንስ እድሜውን እንትን ባናደረገ እንኳን አፈቷል አላህን መታዘዝ ምን እንደሆነ ይረዳል ማለት ነው ከዛ ይዞ ተወጣ ዓረፋ ተራራ ላይ አሁን ከሐጅ ትልቅ ተግባራቶች ውስጥ አልሐጅ ዓረፋ ያሉት ረሱ ሰለም ሐጅ ማለት ዓረፋ ነው ያሉት ረሱ አይሰለም ሐጅ ማለት የሐጅ ተግባራት ብዙ አርካኖች ብዙ ምሰሶዎች አሉት ዋነኛው ግን ዓረፋ ነው በጀርባይ አስተኝተ ከምታርደኝ በሆድ ያስተኛኝና እረደኝ። ምክንያቱም እያየኸኝ እንድትረበሽ እኔ ስለማልፈልግ ነው። ይረብሻል። ስሜት የሚኮረኩር ነው። የልጁም የኢስማኤልም ንግግር በጣም ልብ የሚነካ ነው። የኢብራሂምም ደግሞ ታዛዥነት ደግሞ በጣም የሚገርም ነው። በጣም የሚገርም ታዛዥነት ነው። ትልቅ ሙክት ነው፣ አላህ ስብሐነ ተዓላ ያወረደው በኢስማኤል ቦታ ማለት ነው። ለዛ ነው የአረፋ ዕለት የኢደል አለት እርድ ትልቅ ቦታ ትልቅ ኢባዳ የሆነው። ለዛ ነው በእያንዳንዱ የከብቱ ፀጉር ልክ በያንዳንዱ ሰውዬ ባረደው ልክ ነው ምንዳ የሚያገኘው አጅር የሚያገኘው። ይህ ሁሉ የሀጀር አለይሃ ሰላም ትሩፋት ነው። የእሷ አስተዳደግ የእሷ ተርቢያ ነው ልጇን በአግባቡ ጠንካራ እንዲሆንና የትም ቦታ ብሄር ተፈላጊ እንዲሆን አድርጋ እስማኤልን አለይህ ሰላም ስላሳደገችው ጠንካራና ተወዳጅ ልጅ ሆነ ማለት ነው። ልጅ በዛ ልክ እንዴት ለፈጣሪው ታዛዥ የሚሆንበት ድረስ እንዴት ነው የሚሆነው? በምን አይነት አስተዳደግ ውስጥ ብታሳድገው ነው? እንዴት ብታንጸው ነው? እንዴት ከጌታው ጋር እንዲተዋወቅ ብታደርገው ነው? ቤተሰብ ውስጥ የምናየው አንድ ቤተሰብ አንድ ፋሚሊ ውስጥ በሚስት ለባሉ ያላትን ታዛዥነት፣ ጣ ማለት ነው እንዲያርጊ ሲላት አደረገች። የሆነ ምንድን ነው ግትር የራስን ፍላጎት ብቻ ይሄ ትክክል አይደለም፣ ይሄ እንደዚህ ነው ምናምን አጢፋ እኮ አላት እዝነት እኮ አላት። የእናትነት እኮ እዝነት እኮ ያደረጋትን አይተናል። ሩጠች፣ ወረደች፣ ወጣች። ግን ባለቤትን መታዘዝ ባለቤት ደግሞ የቤት ምሰሶ ነው። ልጅ ደግሞ እናቱን ይታዘዛል። እናት ባለቤቷን ትታዘዛለች። ይሄ ቦንድ በጣም የጠነከረ ሲሆን፣ ፋሚሊ ውስጥ ያለው ሪሌሽን በጣም የጠነከረ ሲሆን፣ ከአላህ ጋር ያለ ግንኙነት ከፈጣሪ ጋር ያለ ግንኙነት እንደ ቤተሰብ እንደ ቤተሰብ ምርጥ ሲሆን በጣም ጥሩ ሲሆን ከብዙ መከራ ከብዙ ውጣ ውረድ እንደ ማህበረሰብ ከምንፈተንባቸው ብዙ ፈተናዎች የሚታደገን ነገር እሱ ነው። የሆነ ፋሚሊ የሆነ ስታተስ ላይ መድረሳችን የሆነ ምናምን ቦታ ላይ መድረሳችን አይደለም። እናት ናት ቤትን የምትሰራው፣ እናት ናት ሄዶ ሄዶ ልጆችን የምታንጻው፣ ልጆችን በተርቢያ የምታሳድገው እናት ናት። ስንኖር ከሰዎች ጋር ሀጀር ጥሩ ጎረቤት መሆኗንም እናያለን። እሷ ሼር ባታረጋቸው፣ እኔ ይሄ ውሃ እንዲፈቅልኝ ስንት ነገር ስንቴ ተሯሩጬ ስንቴ እንደዚህ ሆኝም ምን አላለች። ወደ ራሳችን አንዳንድ አንድ ጊዜ ስንመለስ፣ በጣም ደክመንበታል፣ በጣም ለፍተንበታል። ቫልዩ፣ ለእኔ ይሄ በጣም ቫልዩ አለው፣ ዋጋ አለው የምንለው ነገር በቀላሉ ሼር አናረግም። ሶ እሷ ያስፈልጋል። የታችን ውስጥ ሰዎች ያስፈልጉናል። ሰዎች በሰዎች ነው የሚሞላሉት። ሰዎች ከሰዎች ጋር ስንኖር ነው የምንሞላለው። በቃ የእሷ ታሪክ በጣም ተች ነው የሚያደርገኝ። ሶስተኛ ልጅን ሀጀር ነው ያልኳት፣ ስሟ ሀጀር ነው። የሶስተኛ ልጅ መልኳ፣ ሁኔታዋ ምናምን ሀጀራን ትመስለኛለች። የሆነ በፈገግታ ውስጥ ብዙ ነገር ታልፋለች። ትንሽዬ ልጅ ናት፣ ግን ጠይም ነገር ናት። ሀጀራን ትመስለኛለች። ገና ልክ እንትን እንዳልኳት ነው ሀጀራ ናት ያልኩት፣ እና ሀጀር ነው ስሟ ኢብራሂም አለይሂ ሰላም እንግዲህ ሁለት ሶስት አራት ዚያራዎችን አድርጓል በመካከል እየመጣ የልጁን ሁኔታ የሀጀራን ሁኔታና አካባቢው ላይ የተፈጠረውን ሁኔታ እየተመለከተ አላህ ባስቀመጠው መልኩ ማስቀመጥ ያለበትን አደራ አስቀምጦ ይመለሳል። በዚህ መልኩ ረጅም ጊዜ ከኖሩ በኋላ መጨረሻ ኢብራሂም አለይሂ ሰላም ከኢስማኤል ከልጅህ ጋር ሆነ ቤትን ገምባ ወይም ቤተ الله <الطبع> ወይም ከዕባን ገንባ የሚል ተዛስ ሲመጣላቸው ደግሞ ሙሉ በሙሉ ተመልሰው መጥተው ከዕባን ከልጃቸው ጋር ሆነው ገነቦ። ሐጅን አምራ ስንሄድ ከዓባን እናያለን። ከዕባን ስናየው ልባችን እንዴት እንደሚደነግጥ ቦታው ላይ የሄድን ሰዎች በጣም በደንብ ነው የምናውቀው ከግርማ ሞገሱ ከቦታው ከሰላማዊነቱ፣ ወመን ደኸለሁ ካነ አሚና አላህ ስብሓነሁ ወተዓላ እዛ የገባ ሰው አሚን ነው አማን ነው ሰላም ነው ያለው። ሐረምን ነው ከዓባን ነው እሷ የነበረችበት ኤሪያ ነው። ኢብራሂም ዓለይሂ ሰላም ባለቤታቸውን ልጃቸውን ይዘው ሄደው ቢዩል ያደረጉበት ቦታ ነው። ከዓባ ማለት መስጂዱ ማለት ነው። ምድር ላይ ለመጀመሪያ ጊዜ የታነፀው ከዓባ ነው ቦታው ነው። መጨረሻም አላህ ስብሓነሁ ወተዓላ ጽናቷ ናይቶ ትግስትን አይቶ እስከ የመል ቂያማ ድረስ እስከ ትንሳኤ ቀን ድረስ የሚታወስ ዚክራ እዛ አካባቢ ላይ የሄደ ሙዕተሚር በሙሉ ስለ ሀጀር አለይሃ ሰላም ሳያነሳ ስለ ኢስማኤል አለይህ ሰላም ሳያነሳ ስለ ልጇ ስለ ኢብራሂም አለይህ ሰላም ስለ ባለቤቷ ሳያነሳ አይመለስም። እና የሀጀር አለ ሰላም ታላቅነት እና ና የሀጀር አለ ሰላም ጽናት ጎልቶ የሚወጣበት ታሪክ ነው።